ሰብስክራይብ ዘወልድ ከሰቀላው ከታዛው ዘንድ አልቃች ክፍት ሸምጋይ ሰገድ በአባት አደር በአባት ወጉ ሰብሰብ አረፍ ወደ ጥጉ ጥርስ ነከስ። እምባ ፈሰስ ልብ ፈራ ኩርፊያ መለስ እልቅስ እንጂ ልጄ ገዴ የአይን ብሌን እስኪሻክር ምን ቅዋለ የቃልናዳምባ ራሱ ሲመሰክር ሸምጋይ ስብር ባባትኛ የተበዳይ ብሶት ሲጣፍ ከንፈር ምጥጥ በአገር ቋንቋ እምባ ጠረግ በጋቢ ጫፍ እልቅስ እንጂ እንደ ዘመድ ከሟቾ ገን ከናት እኩል ገብቶ ንግስ ካንጄታምባ በመጽናናት በር በኩል። ከታዛው ስር የቀን ርጉም የቀን ግማሽ ካይሆኑ ሰው ሲያስተጫጨው ባብሮ አደጉ የእርሳስ አረር የእድሜው መንገድ ከተቋጨው ከነተስፋው ከነ ህልሙ በንቡጥ እድሜው ከተቀጨው ከዚያ ምስኪን ከዚያ ምስኪን አስከሬኑ ከወጣበት ከሰቀላ ቤቷ በራፍ እህት ስቅስቅ ወንድም ዘራፍ አባት ቁስል ጭንቁና ፈን እናት ግፏን በማቅሸፈን ህመሟን ዋጥ ቁልቁል ጉንብስ እምባ ግንፍል ግድብ ጥሶ የታፈዋን ጨርቅ ብስብስ። ይሄን ነው የሽምጋይ ጣር የሚገዝፈው የእናት እምባችሎ ችሎ ልኩን ሲያልፈው። ዝም አንዳፍታ፣ ጭጭ አንዳፍታ፣ የጎሚው ሻሽ እስኪፈታ የበቀል ጦስ እስኪረታ ጸጥ አንዳፍታ። ይሄኔ ነው የሸምጋይ ጣር መቀነቻ ዝም ሲሆን ዝም ብቻ። እፍን ሽፍን ጫር ድፍን ቆሽት ብግን ሐሞት ሽምቅቅ እንባ ኮለለ ትንፋ ሽምቅ አንጀት ብጥስ በጥስልብ ጭንቅ ጥቁር ጽልመት ሞትን ሳይቀር የምታስነቅ እሺ ድንገት ብድግ አንድ ጨቅላ በማልቀስ አይኑ የቀላ ብድግ ውርጭት ቆጣ ፍንጭት ቅስሙ ስብር እንባው ቅድም ለጋረኛ የልጅ ማብቂያ ባለ ቁንጮ ባለዲባ ባለ ግልድም መመኪያውን የተቀማ የሟቾ ልጅ ታናሽ ወንድም ውርጭት ውርጭት ቆጣ ፍንጭት እንባ ዠቅዠቅ ጩኸት ቅልጥ ክንዴናለኝ ወንድምዬ ሽፍን ሐዘን ደርሶ ግንፍል ጣምራ ለቅሶ ጠልቅየዬ ሸምጋይ ክስም ዝም ውርጭት ውርጭት ቆጣ ፍንጭት ከንፈር ንክስ፣ ጥርስ ፍጭት ብስጭት ሸምጋይ ቁዝም ዝም ስመ ዘወልድ አባ አሕዛብ ረቂቅ ሥራ አባትነት የማይገፉት አለት ቅኔ የሕልም መሳኤ መሬር እውነት ደሞ ሰንበት ሌላ ሰንበት ደጅ ጥናት በየቀኑ ደመኞች አንድ እስኪሆኑ በየማምሻው ቃል መማለድ የቂም ጭንጋፍ እስኪወለድ ደሞ ሰንበት ሌላ ሰንበት ቤት በረሳ አጽኑ ምልጃ የተበዳይ ቃል ተድሶ መዱበርቲ መረባ ሰይፍ የቂም ገመድ ተበጥሶ በዳይ ተራውን ማቅ ለብሶ ለምሕረት ያጎነብሳል እጆች ድህነት ሲዘይሩ የልዩነት ግንብ ይፈርሳል። ያኔ ዘወልድ ይተነፍሳል፣ ዱበርቲው ይተነፍሳል፣ አበጋሪ ተነፍሳል፣ በቀው ሰላም ይነፍሳል። አሳብ ቅልል፣ ሰይጣን ቅልብስ፣ ጠቦት ርድ፣ ቶሎ ጥብስ፣ ማድ ክብብ፣ እኩል ጉርስ ጉርስ ርስ፣ ቁርሾን እንትፍ፣ ቂምን እንትፍ እቅፍቅፍ። በዳይ በምህረት ቆሞ ከማቅ ጅቡን ይወጣል። ሽማግሌ ያዘዘውን የደም ካሳውን ይሰጣል። አንገት ቅርቅር ቅልስ ቅልስ ሴሟቾ ወገን ጉማምልስ እፎይ እፎይ። ሌላ ሰላም፣ ሌላ ደስታ፣ ሌላ አብሮነት፣ ሌላ ፎይታ። በቃ የጥል ገመድ ሲበጣጠስ የቃል ሙጌራ ተቆርሶ ባላንጣነት ተሸንፎ አንዱ ካንዱ ተጎራርሶ የምባዛላ ተሰብስቦ ሰለማቾ በተላጨው በወደቀው ፀጉር ገመድ የነጋማች ወያበ ልጅ ጠላት ካሉት የልጅ ገዳይ ይቋጠራል አዲስ ዘመድ። ኤምባዛላ ተሰብስቦ ስለ ሟቹ በተላጨው በወደቀው ጸጉር ገመድ የነጋማች ወያበ ልጅ ጠላት ካሉት የልጅ ገዳይ ይታሰራል አዲስ ዘመድ በማ በዘወልድ